በጣም በሚገርም ሁኔታ አሁን ስሰማ ጭራሽ በእናንተ ህይወት ታሪክ ላይ የተመሰረተ አጭር ፊልም ሰራችሁ፣ መዝሙርም መዝሙሩም ሰራችሁ። መዝሙር ሰርተናል። ዋው! አሁን አርቲስት እየሆናችሁ ነው እንዴ? እንደዛ ነገር ያደረገናል ነች ቲጂ እያለቀሰች የጻፈችው ጉዳይ ነው ፊልም የሆነው ተብሏል። እና በጣም በቃ እሱን ፓርት ደስ ይለኛል። እናታችን ያው ግጥም የሰራቸውኛ ከባንኮክ ውጤት ከተሰጠን በኋላ ነው እና እሱ ፓርት በጣም ለእኔ ትልቅ እንትን ነው። ያ የጻፈበት ግጥም አንተ ሞመንቱን እራሱ ግጥም መጻፍ አስበ አጥፍም በጣም ከአእምሮ እንዴት አፍልቃ እንደ ጻፈችው ሱ ፓርቲ ገርመኛል። እና ጎበዝ እናት እንዳለችኝ የዛን ሰዓት በጣም በቃ በጣም አእምሯችሁ ስል ነው። በተለይ የምታደርጉት ነገር አለ ማዳመጥ ማዳመጥ ላይ ሊስኒንግ ላይ አይ ቲንክ በጣም ቆንጆ የሚሆን